ረጅም ጊዜ ምንም አይነት የፍቅር ግንኙነት ውስጥ ሳንገባ እንድንቆይ የሚያደርጉን አስር ፖይንቶች ነው ዛሬ የሚነግራችሁ። እስፔሻሊ፣ አስረኛው በጣም ወሳኝ ፖይንት ነው ማለት ነው። እነዚህም ፖይንቶች ካስተካከላችሁ ፍቅር ግንኙነት ውስጥ እንድትገቡ ያደርጋችኋል ማለት ነው። ወይም ደግሞ ረጅም ጊዜ ፍቅር ግንኙነት ውስጥ ሳትገቡ የቆያችሁ ካላችሁ በእነዚህ ምክንያት ነው ማለት ነው። ሶ የመጀመሪያው ፊር ኦፍ ወይም ደግሞ እሺ አልባልም ወይም ደግሞ እምቢባላለሁ የሚል ስጋት ወይም ፍራቻ ማለት ነው። ላይክ ለምሳሌ የሆነ የወደድኳት ሴት ልትኖር ትችላለች፣ ወይም ደግሞ እሷ እንደዚህ ወደደችው ወንድ ሊኖር ይችላል እና እሺ አትለኝም ወይም ደግሞ እምቢ ትለኛለች ከሚል ስጋት የተነሳ ማለት ነው ያለመጠየቅ ነገር ይፈጥራል ማለት ነው። በዚህ ምክንያት ፍቅርነት ውስጥ ሳትገባ ለረጅም ጊዜ ልትቆይ ትችላለ ማለት ነው። የመጀመሪያው ፊር ኦፍ ሪጀክሽን ነው ማለት ነው። ወይም ደግሞ ይሄ አላደለም ብቁ ነኝ ብሎ አለማሰብ ማለት ነው። ስለዚህ እሺ ልባል አልችልም የሚል ስጋት ማለት ነው። የመጀመሪያው እንቢባ ያለው ፍርሃት ይሄ ለረጅም ጊዜ ፍቅር ግንኙነት ውስጥ ምንም አይነት የፍቅር ግንኙነት ውስጥ ሳትገባ እንድትቆይ የሚያደርግህ የመጀመሪያው ፖይንት ነው ማለት ነው። ሁለተኛው ደግሞ ከሰው ከልክ በላይ መጠበቅ ወይም ደግሞ ሃይ ስታንዳርድ ነው ማለት ነው። ላይክ ለምሳሌ እኔ የሚፈልጋት እንደዚች ሴት እንደዚች እንደዚች እንደዚች እያልን ሊስት አውት እናደርጋለን። አይደለ ለምሳሌ የተማሪዎች ልትል ትችላለ፣ ቆንጆ ልትል ትችላለ፣ ቸርችም የምትሄድ ምናምን መንፈሳዊ ሴት እንደዚህ እንደዚህ እያልን ሊስት አውት ልናደርግ እንችላለን። በጣም ብዙ ኤክስፔክቴሽናችን በጣም ከፊል እና ከዛ ሪያሊቲው ላይ ስንመጣ ግን እንደዚህ አይነት ሴት እምንስላት ሴት አናገኝም ማለት ነው። ሴቶችም እንደዚህ ሊሆኑ ይችላሉ ማለት ነው። ኤክስፔክት የሚያደርጉት የሆነ ታይፕ አለ እነሱ ማይንዳቸው ላይ ማለት ነው። ሪያሊቲው ላይ ሲመጣ ግን እንደዚህ አይነት ወንድ አይገኝም ማለት ነው ሰው ለምሳሌ የተማረ ሀብታም እንደዚህ እንደዚህ ያሉ ሴቶችን ኤክስፔክት ያደርግ ይችላል ማለት ነው። ይሄ ኤክስፔክቴሽናችን ማለት ነው። በጣም ከመጠን በላይ ከልክ ያለፈ ኤክስፔክቴሽን እና ሪያሊቲው አይገናኝም ማለት ነው። ስታንዳርዳችን፣ ያስቀመጥነው ስታንዳርድ ለረጅም ጊዜ ፍቅር ግንኙነት ውስጥ አንገባ እንድንቆይ ያደርገናል ማለት ነው። ስለዚህ ብዙ ጊዜ እዚህ ጋር ማሰብ ያለብን አንድ ፖይንት ምንድን ነው፣ ለምሳሌ እኔ ኤክስፔክት የማረጋት አይነት ሴት አለች እንበል። ለምሳሌ እንደዚህ እንደዚህ ቆንጆ የሆነች እንደዚህ መንፈሳዊ የሆነች ያልኩ ኤክስፔክት የማረጋት አይነት ሴት ብትኖር እኔሳ ምን አይነት ሰው ነኝ ብዬ ራሴን መመልከት ይኖርብኛል ማለት ነው። እኔ የምመኛት አይነት ሴት ለምሳሌ እኔ ራሴ በሴት ባገኛት ማለት ነው፣ ዴት አረጋት አለው ያቺን ሴት ብዬ ማሰብ አለብኝ ማለት ነው ማለት በገልበጥ አለብኝ ማለት ነው። ማለት የምፈልገውን ካራክተር ማለት ነው ከሴቷ የምፈልገው ካራክተር እኔ ጋ አለ ወይ ብዬ ራሴን መጠየቅ ይኖርብኛል ማለት ነው። ሶ አንዳንዴ ኤክስፔክቴሽኖች፣ አላስፈላጊ የሆኑ ኤክስፔክቴሽኖች ማለት ነው ፍቅር ግንኙነት ውስጥ ሳንገባ ለረጅም ጊዜ ልንቆይ ያደርገናል ማለት ነው። ስታንዳርዳችን በጣም ከፊልና ከሪያሊቲው የወጣው እና በዚህ ምክንያት ረጅም ጊዜ ፍቅር ግንኙነት ውስጥ ሳንገባ ሲንግል ሆነ ልንቆይ ያደርገናል ማለት ነው። ሶስተኛው የማህበራዊ እድሎች ማለት ነው። ሶሻል ሰርክላችን ማለት ነው ላይ ሶሻል ሰርክላችን በጣም አናሳ ይሆናል አንዳንድ ጊዜ ማለት ነው። ለምሳሌ ማለት ሶሻል ሰርክላችን ስንል ሰዎችን የምናገኝበት ማለት ነው። ለምሳሌ ፍቅረኛ የምትሆን ሴት ከትምህርት ቤት ልታገኛት ትችላለ። ከካምፓስ ሊሆን ይችላል፣ ወይ ከሰፈር፣ ወይ ደግሞ ቤተክርስቲያን ሊሆን ይችላል። እነዚህ ሶሻል ሰርክሎች ግን ጠባብ ከሆኑ ብዙ ጊዜ እነዚህ የማህበራዊ ነገር ላይ ተሳትፎ ከሌለህ ሶሻል ሰርክል ያነሰ ከሆነ ኦፖርቹኒቲ አይኖርም ማለት ነው፣ እድሎች አይኖርም ማለት ነው። በዚህም ምክንያት ራስ መጠየቅ አለብን ማለት ነው። ችግር ምንድን ነው? ሶሻል ሰርክል ነው። ብዙ ጊዜ ከሰዎች ጋር ያለ ተሳትፎ እንዴት ነው? ከሰዎች ጋር ያለ ግንኙነት እንዴት ነው? ሰርክልን ማጥናት ይኖርባል ማለት ነው። ሌላኛው ምክንያታችን ከሶሻል ሰርክላችን አናሳ መሆኑ ፍቅሪ ግንኙነት ውስጥ አንገባር ለረጅም ጊዜ እንቆይ የሚያደርገን ወሳኝ ፖይንት ነው ማለት ነው። ሌላኛው ደግሞ ፓስት ላፍ ትራውማ ነው ማለት ነው። ያለፈው የፍቅር ግንኙነት ውስጥ የነበረ ሰው ካለ እና ያ ትራውማ ወይም ደግሞ ትራውማ ማለት ምንድን ነው? ይሄ የስሜት ቀውስ ያሳደረበት ከሆነ ሰው አሁን ላይ የፍቅር ግንኙነት አዲስ የፍቅር ግንኙነት ለመመስረት እጅግ በጣም ይከብደዋል ማለት ነው። ለምሳሌ ፓስት ያሳለፈው የፍቅር ግንኙነት በጣም ቶክሲክ የሆነ መርዞት ከሆነ ያለፈው ኤክስፔክት የሚያደርገው በቃ ትክክለኛ ፍቅር እንደማይገኝ እና ለምሳሌ ያቺ ጎርታ ከሆነ ሄደችው ሴቶች ሁሉ የሚጎዱ ወይም ደግሞ ወንዱ ጎርታ ከሆነ ሄደው ወንዶች ከአዲ ናቸው የሚል ወንዶች እንደዚህ ናቸው የሚል ኔጌቲቭ ነገር ሊጭንባት ይችላል ማለት ነው። ይሄ ትራውማ ወይም ደግሞ የስሜት ቀውስ ሊያሳድርባት ይችላል ማለት ነው። ፓስታችንን መመርመር ይኖርብናል ማለት ነው። ከዚህ በፊት የፍቅር ግንኙነት ውስጥ ገብታ ከሆነ ፍቅር ግንኙነት ብቻም ሳይሆን ከዚህ በፊት የነበረን ከቤተሰባችን ጋር የነበረን ግንኙነት ምን ይመስላል የሚለው ነገር ማለት ነው። እናት አባታችን እንዴት ሲሆኑ እያየን ያደግ ነው። እነዚህ እነዚህ ነገሮች ኢምፓክት ይኖራቸዋል ማለት ነው። እነዚህ ነገሮች መመርመር አለብን ማለት ነው። ስለዚህ ይሄ ነገር ፍቅር ግኝት ውስጥ እንዳንገባ ፍቅር ራሱ ቢመጣ ማለት ነው ያንን አቮይድ እንድናደርገው ገብቷቸዋል። የሆነ ሰው ለምሳሌ ወዳችሁ ሲመጣ እኔ ልወደድ የምችል ሰው አደለም፣ ለምሳሌ ከፓስት ትራውማ ማለት ነው የተነሳ እኔ ልወደድ የምችል ሰው አደለም የሚል ስሜት ሊፈጠር ስለሚችል የሆነ የሚወዳቸው ሰው ሲመጣ ልትገፉት ትችላላችሁ፣ አቮይድ ልታደርጉ ትችላላችሁ ማለት ነው። ስለዚህ አንዳንድ ሰዎች አሉ በቃ የሚወዳቸው ሲመጣ ሰው ሲመጣ ለምሳሌ ታ ያደርጉና የሆነ ያባሩታል ከዛ ደግሞ እንደገና ደግሞ እንደሚፈልጉት ያሳያሉ ሰው እንደዚህ፣ ፋስት ላፍትሮ ማምናም ነገር በጣም ወደ ፍቅር ግኝነት ውስጥ እንዳንገባ ለረጅም ጊዜ ሳንገባ እንድንቆይ የሚያደርገን ሌላኛው ፖይንት ነው። ሰው ይሄም ችግር ካለባቸው ራሳችሁን መመልከት ይኖርባቸዋል ማለት ነው። ሌላኛው ደግሞ አሉታዊ አስተሳሰብ ነው። ለረጅም ጊዜ ፍቅር ግኝነት ውስጥ ሳንገባ እንድንቆይ የሚያደርገን ማለት ነው። አሉታዊ አስተሳሰብ ማለት ለምሳሌ ለፍቅር ያለን ግምት የተሳሳተ ከሆነ ማለት ነው። ላይክ መታ ምን ትጠቅመኛለች ምንል ከሆነ ወይም ደግሞ ኔጌቲቭ የሆነ አስተሳሰብ ካለብን ማለት ነው የፍቅር ግንኙነት ውስጥ እናገባ ሊያደርገን ይችላል ማለት ነው። ሌላው ደግሞ የበታችነት ስሜት ነው። ለምሳሌ ለራሳችን የምንሰጠው የበታችነት ስሜት ካለ ማለት ነው። ላይክ ለምሳሌ እኔ ልወደድ የምችል ሰው አይደለሁም፣ ልፈቀር የምችል ሰው አይደለም፣ ፍቅር ለእኔ አይገባኝም ብለን የምናስብ ለራሳችን የምንሰጠው ይሄ ምንድነው? ኢንፌሪቲ ኮምፕሌክስ ካለብን ማለት ነው። ይሄ የበታችነት ስሜት ካለብን እሱንም ራሳችንን መመልከት ይኖርብናል ማለት ነው። ፍቅር ቤት ሳንገባ ለረጅም ጊዜ እንድንቆይ ያደርገናል ማለት ነው የበታችነት ስሜት ካለብን ማለት ነው። ቅድም እንዳልነው ነው ማለት። ለምሳሌ ፍቅር እንኳን ቢመጣ ያንን ልንገፋው እንችላለን ማለት ነው። ሰው ይሄ ለኔ አይመጥንም፣ አይገባኝም የሚል ሜንታሊቲ ሊኖረን ይችላል ማለት ነው። ሰው ይሄንንም ቼክ ማድረግ አለብን ማለት ነው። ለረጅም ጊዜ ፍቅር ግንኙነት ውስጥ ሳንገባ ለምሳሌ የሆነ ነገር አቺፍ ሳረግ ነው እኔ ፍቅር ግንኙነት ውስጥ ምግብ መግባት ያለብኝ ማስተርስ፣ ዶክተር፣ ፒ ኤች ዲ ሲዝ ወይም የሆነ ያህል ሀብታም ሲሆን ምናምን ነገር እንደዛ ብለን ልናስብ እንችላለን። ነገር ግን ፍቅር ከእነዚህ ነገሮች ጋር አይገናኝም። ኦፍኮርስ እነዛ ነገሮች አስፈላጊ ነገሮች ናቸው። ገንዘብ ለምሳሌ ያስፈልግ ይችላል ነገር ላይክ በገንዘብ ነው ፍቅር የማመጣው ብለህ ደግሞ ማሰብ የለብን። ጀስት ሰው ስለሆንክ ብቻ ፍቅር ይገባል። ሶ እንደዚህ ነገሮች ይሆን አይመጥነኝ፣ ገና ነኝ ብለን እናስባለን እና የበታችነት ስሜት ሊሰማን ይችላል ማለት ነው። ሶ ከዚህ ከዚህ የተነሳ ፍቅር ግንኙነት ውስጥ ሳንገባ ረጅም ጊዜ ልንቆይ እንችላለን ማለት ነው። ይሄኛው ደግሞ ዘ ታይሚንግ ነው ማለት ነው። ጊዜው ገና አይደለም ብሎ ማሰብ ማለት ነው። በእርግጥ ይሄ ነገር ፖዚቲቭም ኔጌቲቭም ኢምፓክት ሊኖረው ይችላል። ለምሳሌ ጊዜው ገና አይደለም ብሎ ማሰብ ማለት ለምሳሌ ዝግጁነት ያስፈልጋል። እስፔሻሊ ወንድ ልጅ ከሆንክ በስሜት መብሰል አለብህ። በገንዘብ ፋይናንሻል ያስፈልግሃል። በተለያዩ ነገሮች በስለ ስትገባና ገና ግን ታች ቲኔጀር እያለ ፍቅር ግንኙነት ስትገባ ተመሳሳይ አይደለም። ስለዚህ እንደዛ ሲሆን ለምሳሌ ሳሳት በስልክ ገባ ልጅቷን እንድትጎዳ ትችላል። አንተም ተጎድተህ የምትወጣው ማለት ነው። ምክንያቱም ፍቅር ግንኙነት ማለት ጀስት የስሜት ጨዋታ ስለሆነ ማለት ነው። ቀላል ነገር አይደለም። ሶ ታይሚንግ ማለት በአንድ በኩል ቅድም እንዳልኳችሁ ጊዜው ያለ ጊዜው ያለ ጊዜ ፍቅር ውስጥ ከመግባት ይልቅ የዘገየ የፍቅር ውስጥ መግባት በጣም ትክክል ነው። ትክክለኛ ሆኖ የዘገየ የፍቅር ውስጥ መግባት ይችላል፣ ያለ ጊዜው ዝም ብለን ዘለን ከምንገባ ማለት ነው። ስለዚህ ኦፍ ኮርስ ታይሚንግ ማተር ያደርጋል። ግን ደግሞ ምንድነው አንዳንድ ጊዜ ቅድም ከተነጋገርነው ጋር ይገናኛል። ኤክስፔክት ከመጠን በላይ ኤክስፔክት ስናደርግ ላይክ ታይሚንጉን በጣም ሊያረዝመው ይችላል ማለት ነው። ለምሳሌ የግዴታ ሀብታም ሆ የግዴታ እንደዚህ እነዚህ ነገሮች ኖሮኝ እንደዚህ እንደዚህ ብለን የምናስብ ከሆነ ለረጅም ጊዜ ልንቆይ እንችላለን ማለት ነው። ፍቅር ውስጥ ሳንገባ ማለት ነው። ስለዚህ እንዳልኳችሁ ታይሚንግን ከፖዚቲቭም ከኔጌቲቭም አንጻር መመልከት አስፈላጊ ነው ማለት ነው። ስለዚህ አስፈላጊ ነገሮች ለምሳሌ በስሜት በሰለ ከሆነ ማችሎነ ከሆነ ያን ያህል ሚሊዮነር መሆን ወይም ደግሞ ያን ያህል በጣም ሀብታም መሆን ላይጠበቅብን ማለት ነው። እነዚህ ነገሮች አገናዝባችሁ ፍቅርነት ውስጥ መግባት ይኖርባችኋል ማለት ነው። ሌላኛው ደግሞ ከመጠን በላይ ራስ ላይ ማተኩር ማለት ነው፣ ወይም ደግሞ ከመጠን በላይ ስራ ላይ ማተኮር ማለት ነው። ላይክ ለምሳሌ ሌሎች የተለያዩ ቢዝነሶች የተለያዩ ነገሮች ላይ ማስራችን ላይ ከመጠን በላይ ስናተኩር፣ ራሳችን ላይ ከመጠን በላይ ስናተኩር፣ ለዚህ ለፍቅር ጊዜ አይሆንም ማለት ነው። ገብታችኋል። ለምሳሌ በትምህርትም ከሆነ ዲግሪ ማስተርስ፣ ፒኤችዲ እያለን እስከ መጨረሻ ድረስ ምንድ ከሆነ ለዚህ ለፍቅር ግኙነት ጊዜ አይኖረንም ማለት ነው፣ ቦታ አይኖረንም ማለት ነው። ስራችን ላይ እንደዚሁ ከመጠን በላይ ኦብሰስ ሆነ ስራችን ላይ ብቻ ትኩረታችን ከሆነ ለዚህ ለፍቅር ግኙነቱ ቦታ ወይም ጊዜ አይኖረንም ማለት ነው። ከመጠን በላይ ስራ ላይ ማተኩር፣ ከመጠን በላይ ራስ ላይ ማተኩርም ፍቅር ግኙነቱ ሳንገባር ረጅም ጊዜ እንድንቆይ የሚያደርገን ሌላኛው ምክንያት ነው ማለት ነው። ሌላኛው ደግሞ የሚፈልጉትን አለማወቁ ማለት ነው። ምንድን ነው የምፈልገው? ለምሳሌ ፍቅር ግኙነት ውስጥ ብገባ እኔ ከእሷ የምፈልገው ምንድን ነው ከነሱ የሚጠብቀው ምንድን ነው ብሎ ለይቶ አለማወቅ ማለት ነው። ለረጅም ጊዜ ፍቅር ግንኙነት ውስጥ እንዳንገባ እንድንገባ እንድንቆይ የሚያደርገን ይሄ ነው ማለት ነው። ሶ የምትፈልገውን ካወክ ማለት ነው። ለምሳሌ ለምሳሌ ትዳር የፈለግከው የምታበስልልህን ስትፈልግ ነው። ልብስ ምታብልን ሴት ፈልገ ነው። ሶ የምትፈልገውን ነገር ማወቅ አለብን ማለት ነው። የምትፈልገው ነገር ካወቅከው ለምን መግባት እንዳለብህ ታውቃለህ ማለት ነው። ስለዚህ የምትፈልገውን አንዳንዴ አለማወቅ ፍቅር ግኝት ውስጥ እንዳንገባ የሚያደርገ ሌላኛው ነገር ነው ማለት ነው። ነገር ግን አንተ ከፍቅር ከትዳር ፈልጋሉ ብለ የምታቆነ ኮንሽስ ኮንክ ማለት ነው። ለአንተ የሚመጥን ፍቅር የምታገኝ ነው የሚለው ማለት ነው። እነዚህ ነገሮች ካላወቅ ግን ረጅም ጊዜ ፍቅር ግኝት ውስጥ ሳገባ ተቆያለ ማለት ነው። የመጨረሻውና ወሳኙ ለረጅም ጊዜ የፍቅር ግኝት ውስጥ ሳንገባ እንድንቆይ ቆይ የሚያደረገን ነገር ምንድነው? የበራስ መተማመን ችግር ላክ ሰልፍ ኮንፊደንስ ነው ማለት ነው ላይክ ሰልፍ ኮንፊደንስ ኢዝ ኤቭሪቲንግ በነገራችን ላይ ማለት ነው። ሶ ፍቅር ግንኙነት ውስጥ ለረጅም ጊዜ ሳንገባ እንድንቆይ የሚያደርገን ሌላኛው ምክንያት ነው ማለት ነው። ለምሳሌ የብራስ መተማመን ችግር ካለብህ፣ ያው ይህ ፊክስ የሚደረግ ነገር ነው። በልምድም ሊሆን ይችላል፣ በእውቀት በተለያዩ ነገሮች ራስን ስታሳድግ ዝግጁ ፕሪፔርድ እያሁን ከሰጥ መጣ የፍቅር ማን ነው ሰልፍ ኮንፊደንስ እየዳበረ ይመጣል ማለት ነው። ይሄ ችግር ካለብህ የብራስ መተማመን የሰልፍ ኮንፊደንስ ችግር ካለብህ ለረጅም ጊዜ ፍቅር ነው ሳትገባ እንድትቆይ ያደርጋል ማለት ነው። ከነዚህ ቀድም ለምሳሌ ካልናቸው ምን ያደርጋል ሊገናኝ ይችላል። ለምሳሌ የበታችን ስሜት ይሰማል ማለት ነው። ሰልፍ ኮንፊደንስ ካይለ ማለት ነው። ይሄ ኢንፌሪዮሪቲ ኮምፕሌክስ የምለው ማለት ነው። ሶ እንደማትመጥን ላንተ ፍቅር እንደማይገባ፣ እነዚህ ነገሮች ሊታስብ ይችላል ማለት ነው። የበታችን ስሜት ይሰማል ማለት ነው። ሰልፍ ኮንፊደንስ ካይለ ማለት ነው። በራስ ማተማመን ከሆነ ማለት ነው ፍቅሩ መጥቶ እራሱ ያንን እንዴት ማስቀጠል እንዳለብ ጥበብ ላይኖር ይችላል ማለት ነው። ያ መረዳት ላይኖር ይችላል ማለት ነው። የበራስ መተማመን ችግር ካለብን እሱን አስተካክሎ ማለት ነው። ገብቷል የኮሚኒኬሽን ችግር አንድ ላይ ሆኖ ማለት ነው። እነዚህ ነገሮች ካሉብህ ይህን ነገር ፊክስ ማድረግ ይኖርብሃል ማለት ነው። መጽሐፍቶችን ማንበብ ሊሆን ይችላል፣ ከሰዎች ጋር መገናኘት ሊሆን ይችላል፣ የተለያዩ ቪዲዮዎችን መመልከት። በዚህ በዚህ እያረግ በራስ መተማመን ላይ መስራት አለብን ማለት ነው ሶ ከነዚህ ካስቡ ፖይንቶች ውስጥ አስረኛው የራስ መተማመን ችግር እ በጣም ቁልፍ ነው ማለት ነው ደኪ ነው ማለት ነው እነዚህ ነገሮች ፊክስ በማድረግ የፍቅር ግንኙነት ውስጥ መግባት ይችላል ማለት ነው ስለዚህ እነዚህ ነገሮች ናቸው ማለት ነው የፍቅር ግንኙነት ውስጥ ሳትገባ ለረጅም ጊዜ እንድትቆይ የሚያደርጉ ፖይንቶች ማለት ነው ከነዚህ ፖይንቶች የትኛው የእናንተ ችግር ከታች ኮመንት ላይ እንደምጽፉ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁኝ። እንግዲህ የተስተካከልና ምርጥ ፍቅር እንዲኖራችሁ ተመኘው። ቀጣይ እስከኛችሁ ድረስ ቸር ቆዩልኝ።